መንታ መንገድ ከሚለው ታሪክ ከክፍል አስር የቀጠለ። ሁለተኛዋ ደግሞ ልጇ ብዙም ወጣ ያለ ባይሆንም ፍቅረኛ እየቀያየረ ስሜቱን ሲያስታግስ የኖረ ነው። አሁን የልጆቹ ዝግጠት መነሻ ወላጆቹ መሆናቸው ገባኝ። ገና ስለ ትዳር ሲነሳ የሆነ ሆረር ፊልም አድርገው ያሳዩሃል። አንተ መውጣት የማትችለው የኃላፊነት መዓት የተደረደረበት መጋዘን አድርገው ይነግሩሃል። ምንም ደስታ የሌለበት የችግር መሰረት አድርገው ይስሉሃል። ግን እውነታው ይህ አይደለም። ትዳር ተፈጥሯዊ ተቋም ነው። የሰው ልጅ ስሜት በተፈጥሯዊ መንገድ መርካት አለበት። ለዚህ ደግሞ ትዳር የመጀመሪያውና የመጨረሻው አማራጭ ነው። ይሄ ተቋም በቀላሉ እንዲመሰረት ወላጆች ልጆቻቸውን ሊያግዙ ይገባል። አሁን ግን ትውልዱ የትዳርን በር ጠርቅሞ የዝሙትን በር ከበረገደው ቆይቷል። የተዘጋው በር ሊከፈት ግድ ይላል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። በነጋታው አምስት ሰዓት አካባቢ ወደ እነ ሀያት ቤት ሄድን። ኒካህ ስለሆነ ግርግር አላበዛንም። በሶስት መኪና ነበር የሄድነው። ሰይድም ከኛ ጋር መጥቷል። እነ ሀያት ቤት ስንደርስ የሴቶቹ ጭፈራ ለጉድ ነው። መድረሳችንን ሲያውቁ ደግሞ ጭፈራውን የበለጠ አደመቁት። ቤተሰቦቿ በር ላይ ወጥተው ተቀብለውን ተቀበሉንና ወደ ውስጥ ገባን። የሴቶቹ የጭፈራ ድምጽ ይሰማኛል። እዚህ ደግሞ ሀዩን እያሞገሱ እኔንም ይነቁራሉ። ስገምት መግፊራ ትመስለኛለች፣ አልያም ሌላ ሰው የማያወጣው እንዲህ አለ። ለምነህ ለምነህ ታሀጁድ ሰግደህ እንዲሁም አልቀረህ ሀዩን አገኘህ። ታሀጁድ በሌሊት ሰው በተኛበት የሚሰገድ ስግደት ነው። ነቆራቸውን ቀጠሉ። ነጭ ትለብሳለች፣ ነጭ ትወዳለች። እውነት ለመናገር ትቦንሰዋለች። እንቁላል ቢሰበር እንቁላል ይተካል፣ የኔማ ሀዩዬ ዬ አይኗ ብቻ ይበቃል። ሰኤድ እየሳቀ አረ በግጥም ወረዱብን እኮ አለኝ። ሀዩን ሊሰጡንማ ቢገረፉንም ሀዩን ሊሰጡንማ ቢገርፉንም እንችለዋለን አልኩት። እየሳኩ ገብተን ትንሽ እንዴት ተቀመጥን የኔ ካ ዝግጅቱ ተጀመረ። በሃይማኖታዊ ስርዓቱ መሰረት የጋብቻ ንግግር በሃይማኖት አዋቂ ተደርጎ ሀያት ጥሎሽ የምትጠይቅበት ሰዓት ደረሰ። ለወጉ ሁለት ሺህ ብር አለች። ወዲያው ጥሎሹን ሰጥተን የጋብቻ ወረቀቱ ላይ ተፈራርመን ሀዩን አገባኋት። ልክ ሀያት ያለችበት ክፍል ልክ ሀያት ያለችበት ክፍል ወረቀቱ ተልኮ ስትፈርም፣ ሴቶቹም ግጥማቸውን ሁለታችንንም የሚያወድስ አደረጉት። ከዚህ እስከ መስጂዱ ወርቅ ይነጠፍበት አክረም እና ሀዮ ይመላለሱበት። ጥቁር ይወዳሉ፣ ጥቁር ይለብሳሉ፣ ለሀቁ ከሆነ ይመጣጠናሉ። በድቤ ታጅቦ በሴቶች ውብ ድምፅ ይቀለጻል። ከሁሉም ያሳቀኝ ግጥም ግቢያችንም ግቢያችሁን እጠሩት ዳርዳሩን አጥር እስከ አሁን ጾመሀል ከእንግዲህ አፍጥር የሚለው ነው። እስከ አሁን ጾመሀል ያሉት ከሚስት ጋር ሊደረጉ ከሚችሉ ነገሮች ሁሉ ነው። እና ይኸው በሀዩ አፍጠር፣ ጾምህን ግደፍ ማለታቸው ነው። ቤተሰቦቿ ሀዩን ለእኔ መፍቀዳቸውን ለማብሰር ግንባሯን እንዲሰማት እሷ ወዳለችበት ክፍል ይዘውኝ ሄዱ። ሀዩ በጣም ተውባ በሚያማምሩ ሴቶች ተከባ ተቀምጣለች። ራሄልም አብራት ነበረች። ዛሬ እሪችን ባገባ በጣም ደስ ይለኝ ነበር። ሳያት ሳያት ግርም ብሎኛል። ምን አይነት መቻል ይሆን ፈጣሪ የሰጣት? እስክንድር ጓደዋ ጉዳይዋ እንዳልሆነ በደንብ አውቃለሁ። አይኗን ከኔ ለማዞር እንዲያግዛት ነው የተወዳጀችው። እርቾን ሳላስባንን አየኋትና የሀዩን የአይን እርግብ ገልጬ ግንባሯን ሳምኳት። ሴቶቹ እልልታውን አሰነኩት። የማህበረሰቡ እሴት ስትጠብቅ ወላጅ እንዲህ እልል ያስባለ ልጁን ያስመሃል ያስመሃል። ውድና የተከበሯቸው የቻናል ቤተሰቦች ክፍል አስር በዚህ ተጠናቋል። ክፍል አስራ አንድ ከሀያት ጋር የተጋባንበትና እና ባለሚስት የሆንኩበት ቀን አለፈ። የሴሚስተሩ ረፍት አልቆ ወደ ባህር ዳር ተመልሰን በእኔና በሀዩ መካከል ብዙ ነገሮች ተቀይሩ። ከድሮ በተለየ ብቻችንን እናሳልፋለን። እንደ ልቤ አቅፋት አለሁ እስማት አለሁ። ታዲያ ሰው በሌለበት ነው። ማንም ማንምና ምንም ሀዩን መንካት አይከለክለኝም፤ ምክንያቱም ሚስቴ ነች። ቅዳሜ ከሰዓት ብዙ ጊዜ ጣና ነው የምናሳልፈው። ለመጀመሪያ ጊዜ ከንፈሯን የሳንኳትም ጣና ዳር ተቀምጠን ነው። ከንፈር የሆነ ለየት ያለ ጣዕም አለው። ለእኔ የሀዩ ከንፈር የምድር ምርጡ ጣዕም ባለቤት ነው። ምክንያቱም ከሀዩ ውጭ ሌላ ሴት እንዲህ በወጉ ስሞኛ አያውቅም። ያለ ውድድር ከንፈሯን አሸንፏል አሸንፏል። በእርግጥ እርቾ እንዴ? አንዴ ከንፈሬን ሰማኝ ነበር፣ ግን ላስታውሰው አልፈልግም። ካስታወስኩት ብዙ ነገሮች አብረውኝ ይታወሱኛል። የሴሚስተሩ ማለቂያ ሲደርስ አባቴ ደውሎ መሬም ልታገባ መሆኑን አበሰረኝ። ታናሽ እህቴ ፈልጌን ስለተከተለች ደስ አለኝ። የምታገባው ልጅ በስነ ምግባሩ መልካም የሚባል አይነት ነው። ኒካሆ በሌለሁበት ተደርጎ ሰርጉን ክረምት ስመለስ ለማድረግ ነው ያቀዱት። ህይወቴ በደስታ ተሞላች። የሬቾ ፍቅረኛ እስክንድር ወደ ማታ ደውሎ ላግኝሃለኝ፣ ምሽቱን ሀያት ቤት መጽሐፍ ስለነበረኝ ብቻዬን አገኘሁት። ግቢያችንን ውስጥ ሜን ላውጅ የሚባለው ቦታ ተቀምጠን አንዳንድ ነገሮችን ካወራን በኋላ ሊያገኝ ሊያገኝ ወደ ፈለገበት ጉዳይ ገባን። ራሄልን ግን በደንብ አስተዋውለሃታል አለኝ ትኩር ብሎ እያየኝ። እውነት ለመናገር ከጋብቻ በኋላ ብዙም ትኩረቴ ወደሱ አልነበረም። በእርግጥ የምግብ ሰዓቶች ላይ እንደ ድሮ አብረን ነው የምንበላው። ዝም ስለው አኩሻ ጤናዋ እየተዛባ ነው አለኝ። እንዴት አልኩት፣ ያላስተዋልኩትን ነገር ስለነገረኝ እየተገረምኩ አክረሜ ገና አንተ የሀያት እንዲሆንክ ካወቀች ጀምሮ ደህን አይደለችም ፈገግታዋና ጨዋታዋ ሁሉ አንተን ደስ ለማሰኘት እንጂ የእውነት አይደለም እየሳምኳት ራሱ የምትጠራው ያንተን ስም ነው ዛሬም ከምንም በላይ ታፈቅረሃለች አለኝ በነገረኝ ነገር በጣም አዘንኩ ግን ምን ማድረግ እችላለሁ እኔ አሁን ባለትዳር ነኝ። ምን ማድረግ የምችል ይመስልሃል? አልኩት እስክንድርን። ቢያንስ ቀረብ ብለህ እንደ ድሮ አውራት፣ አማክራት አለኝ። እስክንድር ምን ያህል ጉዳዩ እንዳሳሰበው ከፊቱ ይነበባል። በነጋታው ክፍል ውስጥ እየተማርን ሪቾ ራሷን ስታ ወደቀች። የተቀመጠችው ከአጠገቤ ስለነበር አቅፌ ከክፍሉ ይዣት ወጣሁ። እነ ሀያት ውሃ ገዝተው መጡና ሰውነቷን ለማቀዝቀዝ ሞከርን ሞከርን። ልክ እንደነቃች አይኗን ስትገልጽ አቅፌ ውስጥ ነች፣ ድክም ባለፊቷ ላይ ፈገግታ ለመርጨት እየሞከረች እዚህ እቅፍ ውስጥ እንኳ በሞትም አይቆጨኝም አለችኝ። ደግነቱ ሀዩሪቾ ስትነቃ የምትበላው ነገር ልግዛ ብላ ሄዳ ነበር። ከእቅፌ አውጥቼ አስተካክዬ ላስቀምጣ ስል ገና አካላቶቿ መታዘዝ አልጀመሩም። እዛው አቅፌ ውስጥ እንዳለች ማውራት ጀመርን። መቼ ነው የጀመረሽ ማለት ህመሙ? አልኳት ትንሽ ቆየ። ባክፍ ጤናዬ አንተን ነበርክ። የኔ እንደማትሆን ካወቅኩ ጀምሮ ሰላም አይደለሁም አለችኝ። ያኔ ሽንፈቷ በጸጋ ተቀበለች ብዬ ተገርሜ ነበር። ለካ በውስጡ አፍና ነው። የሴሚስተሩ ትምህርት እንዳለቀ ለክረምት ወደ አዲስ አበባ ተመለስን። እህቴ መሪም ኒካህ አድርጋለች። አሁን ሰርጉ ሊደገስ ነው። ከባህር ዳር እንዴት ተመለስን። ራሄል በተደ በተደጋጋሚ ልታገኘኝ እንደምትፈልግ ብትነግረኝም ሀዩ ሊከፋት ይችላል በሚል ሳላገኛት ቀረሁ። እሁድ የመሪም ሰርግ ሊካሄድ፣ ቅዳሜውን ሴቶቹ እኛ ቤት ተሰብስበው እየጨፈሩ ነው። እኔ ሰርግ ላይ ሴቶቹ ሲጨፍሩ የሚሏቸው ግጥሞች ስለሚያሳዝኑኝ በቅርብ ርቀት ከሰዕድ ጋር ሆኜ እሰማለሁ። አንድ የጎረቤታችን ልጅ እያወጣች ሌሎቹ እየተቀበሉ እንዲህ አሉ። ሽንኩርት ከተፍ ከተፍ ሽንኩርት ከተፈ ከተፍ፣ ያላገባ ካለ አሁን የሚቀላጠፍ። ሰይድን እያየሁ ተሰቃለሁ። ውድ ቤተሰቦቼ ክፍል አስራ አንድ ድረስ አንብቤላችኋለሁኝ። ረዥም ስለሆነ ነው የምጨርሰው ይሆናል። ከተመቻችሁ ላይክ ሽር አድርጎ፣ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። አሰላሙ አሌይኩም ራህመቱላሁ በረካቱ